ሰላም ጤና ይስጥልኝ፣ ውድ የተራራው ሚዲያ ቤተሰቦች፣ አሁን የደርሰን ሰበር መረጃ አለን። በትግራይ አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቅርቧል። በዝርዝርም እናስደምጣችሁ ይሆናል። የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ጥሪ አቅርቧል። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ ምሁራን ባለሙያዎች ስብስብ አዲስ ባቀረበ ግምገማ ሪፖርት ወቀሳ አቀረበ። በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለያዩ አስር ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎም ያምናል። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ስብስብ ይፋ ስብስብ ይፋ ባደረገው የክልሉ ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ አስር ገጽ የስምንት ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት እና የትግራይ ጸጥታ ኃይሎች እና በአፋር ያሉ ታጣቂዎች ሁኔታ፣ የመገናኛ ብዙሃን ምህዳር በአጠቃላይ ሪፖርቱን በአስር ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጠዋል። በአቶ ጌታቸው ረዳ ፕሬዚዳንትነት ጊዜ በአስር ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖርም የተሻለ ያስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጄኔራል ታደሰ ወረደ ኃላፊነቱን ከተረከብ በኋላ ግን መሻሻል አሳይተው የነበሩ የክልሉ የምክክር ካውንስልም እንዲሁም የመገናኛ ብዙኃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስተዋል። ባለፉት ስምንት ወራት ብቻ ግጭት ቀስቃሽ ንግግሮችን መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለውም ሪፖርቱ ጠቅሷል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ ማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልም አስጠንቅቋል። የትግራይ ጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማ ማመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማውን አመላክተዋል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፍ አሳልፎ የሚሰጥ ነው ሲልም በሪፖርቱ አስጠንቅቀዋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራም በማድረግ ረገድ የሚመለከታቸው አካላት ኃላፊነት ለምነታቸው እንዲወጡ ጥሪ አቅርቧል።